የተሻለ ነገ እንጂ የተሻለ ትናንት የለም ብላለች ሀይሚዬ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 ሀይምዬ እንግዲህ በጥቅስ በግጥሞች በተለያዩ ነገሮች እንግዲህ ያው ባላባት ናት ማለት ይቻላል በጣም ጎበዝ ናት ከዚህ በፊት ለወንድሟ ራሱ ለቡራዬ እናት ብዙ ግጥሞችን ስትገጥም ነበር ከራሷ ማለት ነው እና አሁን ላይ ደግሞ አንዳንድ ጥቅሶች ነካ የምታደርገው ጥቅስ አለ ና በጣም የሚገራረሙ ጥቅሶች ናቸው ፖስት የምታደርጋቸው ራሱ ማለት ነው ጭንቅላታችሁን በኩርኩም እያለ የሚያጋጭ ጥቅስ እንደዛ ነው። እና ደስ ይላል፣ ብቻ አሪፍ ነው። ትናንትና ደግሞ የሀቡ ልደት ነበረ፣ የሀቡና የናኒ ልደት ነበረ እና መልካም ምኞታቸውን ሲገልጹላቸው ነበረ። ሀቡና ናኒ እንግዲህ ያው ባልና ሚስት ናቸው። እንኳን ተወልዳችሁ መልካም ልደት ይሁንላችሁ። ፈጣሪ ደግሞ ቀሪ ዘመናችሁን በልጅ በጤና በምትፈልጉት ነገር እንዲባርካችሁ ምኞቴ ነው። በዛ ላይ ደግሞ ተከታታይ ነው እንትናቸው ልደታቸው ማለት ነው። እሱ እንደዛሬ ተወልዶ እሷ እንደነገን ያለው መሰለኝ፣ ቡራዬ ና ባልና ሚስት እንደዛ ሲሆን ደስ ይላል። ልክ የኔና የእሷም ቢሆን ብሏል። የሚስቱ የሀይምዬ ማለት ነው። አያቸው አደለ? ልክ የእኔና የሀይምዬ ብሏል እኮ ቡራዬ። አዎ፣ ደስ ሲል ደስ ይላል። ግን ያው ምን ታደርጉታላችሁ? ምን ታደርጉታላችሁ? እና ደስ በሚል ሁኔታ ነበር ያከበሩላቸው ማለት ነው። በነገራችን ላይ ሀቡና ናኒ በጣም ምርጥ ጥንዶች ናቸው፣ ደስ የሚሉ በዛ ላይ ደግሞ እርግት ያለች ናት፣ በጣም ጨዋ ልጅ ናት ናኒ ማለት ነው። እና ፈጣሪ እንግዲህ ፍቅራችሁን ብዝት ያደርግላችሁ። ሀይሚዬና ቡራዬም ትናንትና በፈገግታ ተሞልተው እንግዲህ ለወንድሙ ደስ የሚል ምኞት ሲመኝ ነበረ እና አሪፍ ነው ብዬ ነው የማስበው። በተረፈ ደግሞ ማለት ነው ጉድ ቤተሰቦች፣ የእኔ ምርጦች ማለት ነው አንድ ቻሌንጅ ጀምሩ እና ሀይሚን ሁለት መቶ ሺ በዚህ ወር ውስጥ ማስገባት አለባችሁ ማለት ነው። የሀይሚዬ ሰብስክራይብ እየሄደ አይደለም፣ ሰብስክራይብ መደረግ አለባት። ማበረታታት አለባችሁ እይተዋ ራሱ ቁም ነገር ማለት ነው። ይህን ያክል የሚባል ነገር አይደለም ማለት ነው። እና ለምን እንደሆነ አላቅም ለምንድን ነው ግን ቤተሰብና፣ ሼር ማድረግ የምትችሉ ሼር እያደረጋችሁ ላይክ እያደረጋችሁ ምናምን እንዲታይላት ማድረግ ይቻላል ማለት ነው። ከዚህ በፊትም ዘር ለገበሬ ተናግራ ነበረ ማለት ነው እና ደጋግማችሁ ባታዩ ማለት ነው። ደጋግሞ ሲታይ በነገራችን ላይ በተመሳሳይ ስልክ ቻናልን ይገላል ማለት ነው እና ቪዲዮ ደጋግማችሁ አትዩ ማለት ነው። አንዴ ከታየ አለቀ። ምክንያቱም ደጋግሞ ቢታይ ጥቅም የለውም። አንዳንድ ማታውቁ ልጆች አላችሁና የጠቀማችኋት መስሏችሁ ስለማታቁ ይመስለኛል። እኔም አንዳንዴ አሁን ደጋግም የማይበት ጊዜ አለ ድሮ ማለት ነው እና ጥሩ አይደለም። በተረፈ ደግሞ ያው ሰብስክራይብ ሳታደርጉ የምትከታተሉ ስለምትኖሩ አድርጉ። ሁለት መቶ ኪያስገቧት ደስ ይበላት። ቅመሟ ማስደሰት አለብን እንዴ ከኋላዋ እየመጡ ሁለት መቶ እየገቡ ነው። ከኋላዋ እየመጡ ማለት ነው። ቁም ነገር ይሄ ሁለት መቶ ሊገቡ ነው አሁን ከእሷ ኋላ እየመጡ። እንግዲህ እሷ ስታበረታታቸው እሷ ስደግፋቸው የነበሩት ማለት ነውና ይገርማል ብቻ። ስለዚህ ያላደረጋችሁ እያደረጋችሁ ተከታተሏት ማለት ነው። ሀይሚ በጣም ምርጥ ልጅ ናት። በዛ ላይ ደግሞ ለቡራም ስትሉ ቡራዬ። በእርግጥ ደስ ይላል፣ የቡራ አሪፍ እየሄደለት ነው። እግዚአብሔር ይመስገን እና ይገባዋል እሱ ራሱ እና እንደዛ አድርጎ ማለት ነው። እንግዲህ ቃል አለኩ ጾም እስከሚፈታ ድረስ ሁለት ሁለት መቶ ኪ መግባት አለባት የኛ ጨረቃ ደግሞ አታሳፍሯት። የጨረቃ ፋሚሊዎች በጣም ስማርት ናቸው እናንተ ማለት ነው። እና እንደዛ በማድረግ ማሳደግ ማደግ መተዳዳደግ አለብን መተዳደ ይላችሁ ስደበላልቀው እንግዲህ እና እንደዛ ነው። በተረፈ እንግዲህ ሰላሙን ያምጣልን። ሰሞኑን ደግሞ የሆነ እንትን አለ ጭቅጭቅ፣ ምናምን ንዝንዝ አሁን ያስጠላቁ ግን አያስጠላችሁም? እንዴት እናንተ! አንዳንድ ቦታ ላይ ስገባ ጭቅጭቅ ነው የተሰራ። በዛ ላይ ደግሞ በጣም የሚያስጠላችሁ ነገር የራሳቸውን ገመና እያወጡ ስለ ቤታቸው፣ ስለ ትዳራቸው እንዲህ ነው እንዲህ ነው። በስመ ስላሴ ስል እኔ እዚህ ጋር ሳወራ ፈጽሞ ከህይወቴ ጋር አላገናኘውም። እዚህ ጋ ማውራውን ነገር ከቤተሰቦች እያ አላገናኘውም እውነት ነው የምላችሁ፣ ሶሻል ሚዲያ ሶሻል ሚዲያ ነው። ከህይወታችሁ ጋር ከቤተሰብ ጋር ማገናኘት የለባችሁም። ቅድሚያ የምትሰጡት ማለት ነው እዚህ ጋር ለምትናገሩት፣ ለምታወሩት ወይንም ደግሞ እዚህ ላይቭ ላይ እየገባችሁ ለምትበጠረቁት ሳይሆን ቅድሚያ ለቤተሰብ፣ ቅድሚያ ለክብራችሁ። እሺ። ዝም ብላችሁ እንደመጣላችሁ የምትነዱ ልጆች አላችሁ። ባሌ በእነሱ ምክ አድናቂ ሆናችሁ በእነሱ ምክንያት ትዳሬን ፈታው በእነሱ ምክንያት እንዲህ አጣሁ ምናምን የምትሉ ልጆች አላችሁ እና በጣም ነው የሚያስጠላው። ለምትናገሩት ነገር ተቆጠቡ፣ ተቆጠቡ። ድምጻችሁ ሪከርድ እየተደረገ ዩቲዩብ ላይ ይለጠፋል፣ ቲክታክ ላይ ይለጠፋል። ከዛ ትሰደባላችሁ። እናንተ በጎች እናንተ ምናምን ትባላላችሁ ማለት ነው፣ በራሳችሁ በምታደርጉት ነገር እና ጠንቀቅ በሉ ለምትናገሩት ነገር። እውነት ዝም ብላችሁ እንደመጣላችሁ አትናገሩ ማለት ነው። እና ይደብራል፣ እውነት በጣም